በአፍሪካ መድረክ፣ በዓለም መድረክ በልጆቻችን የተካነ ብቃት የምንኮራበት ጊዜ ይመጣል ኢትዮጵያ ከአመታት በኋላ ተፎካካሪና ውጤታማ ብሔራዊ ቡድን እንዲኖራት ወጥናለች። ሮም በአንድ ቀን አልተገነባችም፣ ና የዕለት ዕለት ጥረቶች የነግ እቅዶችን እውን ያደርጋሉ። መንግሥት የአገሪቱን እግር ኳስ ለማሳደግ በተለይ በስፖርት መሰረተ ልማት ተጨባጭ ስራዎችን እያከናወነ ይገኛል። የአስር አመቱ ውጥን እንዲሳካ እግር ኳሱን በእውቀት መምራትና በተተኪዎች ላይ መስራት እንደሚገባ በተጫዋችነትም በአሰልጣኝነትም በእግር ኳሱ ብዙ ያሳለፉ ባለሙያዎች ይናገራሉ። ቅብብሎሹ የሚያሳልጥ አስር አመት ውስጥ የሚወጡ ከየክለቡ በስንት ዓመት ክለቦች መያዝ እንዳለባቸው ፈንዱ እንዴት እንደሚገኝ እነዚህ እነዚህ በየኤጅ ካታጎሪው ምን አሰልጣኞች መመደበ ያለባቸው ታለንት አይደንቲፋይ የምናደረግበትን ክራይቴሪያዎች አጠቃላይ ነገሮች ኢንሪትን ፎርም እና ፕራክቲካል የምናሳልጥበት መንገድ ፒውርሊ መቀመጥ ያለበት ነገር ነው። ታዳጊዎች ላይ ሞር ፎከስ አድርገን ብንሰራ የተሻለ ውጤታማ እንሆናለን ብዬ አስባለሁ። አሁን የተለመዱ ፊቶችን ነው በብዛት እያየን ያለ ነው ና ታዳጊዎች ላይ አሁን ሁሉም ቲም ላይ ከስር የሚያድግ እና የላይኛውን ቲም የሚተካ ተጫዋች ከስራቸው ይዘው ቢሰሩ ቢያሰለጥኑና ና ተተኪ ቢያፈሩ የተሻለ ብሔራዊ ቡድን እናያለን ብዬ ተስፋ አድርጋለሁ። ምክንያቱም ቴክኒካሊ በጣም ጥሩ ና የተወሰነኛ ኢትዮጵያ ላይ ክፍተት አለ ብዬ የማስበው ፊዚካሊ ፊትነስ ነገሮች ላይ እሱን አጥንክረን ብንሰራ ብዙ የተሻለ ብሔራዊ ቡድን እናያለን ብዬ ተስፋ አደርጋለሁ። በአዲስ አበባም ሆነ በሌሎቹ የሀገሪቱ ክፍሎች የተገነቡ የስፖርት ማዘወተሪያ ስፍራዎች ዜጎች እግር ኳስን የሕይወት ዘያቸው እንዲያደርጉ የሚጋብዝና የነበሩ ችግሮችን የቀረፈ እንደሆነ ተነስቷል። ማዘወተሪያ ሜዳዎች በተለይ በጣም ያስቸግር ነበር ኢትዮጵያ ውስጥ። አሁን ግን የተወሰኑ በየቦታው እየተሰራ ነው፣ የተሻለ ነገር አለ ብዬ አስባለሁ። አሁን ባለውትን ግን ከድሮ አንጻር ሲታይ የአሁኑ ለውጥ እያሳደጉ ነው። ጥሩ ነገር እያየንበት ስለሆነ እኛም ጥሩ ደረጃ እንደርሳለ ሚል አሰባል። በእግር ኳሱ ላይ የሚታዩ ብልሹ አሰራሮችን ማጥራት በታሪክ አጋጣሚ በሚገኙ ውጤት ሳይዘናጉ ቀጣይነት ላለው ውጤታማነት ስልታዊ እቅድ ነድፎ ስፖርቱን መምራትና የባለሙያዎችን አቅም ማሳደግ የታለመውን ብሔራዊ ቡድን ለመፍጠር ወሳኝ መሆኑን ባለሙያዎቹ ተናግረዋል። ልምድ በደንብ ማግኘት መቻል አለባቸው። አሰልጣኞች ቶሎ ቶሎ ኮርሶች ማግኘት አለባቸው። ራሳቸውን አብዴት ማድረግ አለባቸው በየጊዜው ማለት ነው። ግዴታ በኮርስ ብቻ አይደለም፣ በሌላም በብዙ ነገሮች ማንበብ አለብሽ። እውቀትን ማሻሻልና ማዳበር መቻል አለብሽ። የተሻለ ዜጋ ለመፍጠር ማለት ነው። ጥሩ ተጫዋች ለማፍራት ራስሽን፣ እዚህ ጋር አሰልጣኞቹ ራሳቸውን በእውቀት መገንባት አለባቸው። ኳሱም ላይ፣ ዘርፉ ላይ ያሉ ሰዎች ደግሞ ያው የተሻለ ነገር ለመስራት ራሳቸውን ብቁ ማድረግ አለባቸው። እንደ ሀገር በአስር አመት በጣም ጥሩ የተጫዋቾችን ለማፍራት ወልድ ኤክስፒሪያንስ ኤዱኬትድ የሆኑ ኤክስፒሪንስድ ኮቾች ያስፈልጉናል። እነሱን ኮቾቹን በጣም ማስተማር አለብን። ኮቹ ካልተማረ በቃ ተጫዋቹ ተጣሞ ይመጣል። በፈረንጆቹ ሚሊኒየም እግር ኳሷ ተዳክሞ የነበረችው ጀርመን በአዳጊዎች ክህሎት ላይ በትኩረት በመስራቷ በ2014 የዓለም ዋንጫ ውጤታማ መሆን ችላለች። ቻይና በእግር ኳስ በዓለም መድረክ ተፎካካሪ ለመሆን የ20 ዓመት እቅድ ስትነድፍ ስራዋን የጀመረችው ከህፃናት ነበር። በኢትዮጵያ እግር ኳስ ላይም ከመሰረቱ ከተሰራ ውጤት ማምጣቱ አይቀሬ ነው። ከተጫዋች የሚጠበቅ ነገር አለ። ከተጫዋች ማድረግ ያለበትን እያደረግን ከእኛም ብዙ የሚጠበቅ ነገር አለ።